ችለው ድንጉም ሊወስድ ነው። አብርሃም ዛሬ እንግዲህ ቤተሰብ በጣም ያናድድኝና በጣም ልቤን ያቆሰለውን ነገር ነው የምነግራችሁ፣ የአብርሽ ነገር ማለት ነው። ለማንኛውም ይህን ቪዲዮ በደንብ አድርጋችሁ ላይክ እንድታደርጉልኝ እፈልጋለሁ። በእናታችሁ እንደው ይዣችኋለሁ ማለት ነው። እንደው ቤተሰብ ዛሬ አብርሃም የሰራው ስራ ጥሩ ነው ትላላችሁ? እሺ፣ ችግር የለውም የሰፈርን ልጆች ሰብስበ እንዲረዱ እንድን በቃ ሰብስክራይብ እንድናረጋቸው ስደት እንዳይወጡ ያደረግከው ነገር እሱ ጥሩ ነገር እንደሆነ እንዳለ፣ አሁን ሰው ስለተነሳብህ ለመሸፋፈን ነው ይሄን ነገር ያመጣው። ምንም ነገር አይደለም። መጀመሪያ የውስጥ ጓዲያ ነው። መጀመሪያ ጠርቶ ነው ወደ ውጪ የሚወጣው። ውስጥህ ሚስትህ እያቃጠልካት ለሌላ ሴት ብለ እየተከራከር ለማይመለከትክ ሴት እኔ አይመለከተኝም ስለ እሷ ብለህ ማባረር ሲገባክ አንተ ለሄርሜላ ትከራከራለህ። ወገብን ይዘህ ምን አይነት ይሆን እንዳልጫ ከላቅም እግዚአብሔርን በጣም ምታሳፍር። እኔ ዛሬ ስራክ ጥሩ ቢሆንም አሳፍርህኛል፣ አሳፍርህኛል። እንደዚህ አይደረግም። ሚስት ያለች ለሌላ ሴት ቁመህ መከራክሩ ራሱ አያሳፍርም? እንደ ቤተሰብ ማሲዝም እን እንደዚን ነገር አንተ ምን አይነት አስተሳሰብ ነው ያለህ? እሩታ በዚህን ሰዓት ምን ይሰማታል? ይሄን ቪዲዮ ስታይ ምንድን ነው የሚሰማት? ምን አይነት ንግግር ነው የተናገርከው? ምንድን ነው የሚያከራክርህ? እንዴ አንተ እኮ ልጅ አለክ፣ ሚስት አለክ፣ ክብርህን ጠብቀህ እኔ ባለ ትዳር ነኝ አላልክም እኮ ሚስት አለኝ ልጅ አለኝ፣ እኔ ልጅና ሚስት ያለኝ ሰው ነኝ ብለህ እንኳን ልትመልስ አልቻልክም። ወገብ ሸበቅ አርገህ ልክ እንደ ሴት ለሄርሜላ ለትሽ ለጋለሞታ ትከራከራለህ። ዛሬ በቃ ሄርሜላ ጫማዋን ለብሳ ከነእግሯ ነው የምትኘው። ለምን በቃ ሀቀኛ ነች ብለሃል? እሷ ከሌላ ሰው ጋር እንደዚህ ነገር አላደረገችም። ተው እንጂ ሄርሜላ፣ ከሌላ ወንድ ጋር ፍቅር የላትም። ሄርሜላ ከሌላ ወንድ ጋር ምንም ነገር አላደረገችም። ውይ፣ የእኛ ድንግል ድንግሏ። ድንግሏን እንግዲህ አንተ ውሰዷ፣ የኔ አባት። ድንግል ነኝ ብላ አታላህ ነው እንዴ? በዚህ ነው እንዴ ብላህ ነው እንዴ? ድንግል ነኝ ካለች አብረሽ እየተሳስታለች። ድንግል አይደለችም እሺ። ብዙ ወንዶች የምታውቅ አጭበርባሪ ሴት ነች ብትል የራስህን ቆንጂዬ ሚስትህን ክብር የሰጠችክን ይዘህ መቀመጥ ሲገባ፣ ለሌላ ሴት እኔ እግዚአብሔርን ነው የምላችሁ፣ ለሌላ ሴት መከራከሩ ዚጋ እዚህ ጋር ስሙ ነበረች እንጂ

ተውልጂ። ከዛስ፣ አቶ አብርሃም፣ ከዛስ? ከትምህርት ቤት ምንም ላይፍ የላትም። ውይ ውይ ውይ ውይ ውይ ውይ ውይ ውይ ውይ፣ አምና ሙተሃል አንተ። እንደው ስለ እሷ ህይወት እንደ በደንብ የምታውቀው ጉዳይ አለ አንተ። ምን አገባ? ስለ እሷ ህይወትስ ምን ይጨንቀሃል? ምን አገባ? ለማይመለከት ነገር ገብተ ይሄን ነገር ሁሉ የምትቀበጣጥረው ሌላ ፍቅረኛ የላትም ፍላጎት ባይኖርክ ኑሮ ይህን ነገር አትናገርም ነበር። ለሄርሜላ ቀጥተኛ መንገድ ነው የተናገርከው። ዛሬ እንግዲህ ሄርሜላ ከነጫሟ ነው የምተኛው፣ ከነጫሟ ከነልብሷ ነው አልጋ ላይ ወጣ የምተኛው። በቃ እንደ ተመሰከረላታ ሌላ ወንድ አታቅም። ከኔ ያው ያው አንተ እኮ የምትለው ነው ከኔ ውጪ የምታውቀው ወንድ የለም እያልክ ነው። አረ ተው አብርሃም ተው ተው፣ ለሚስት ክብር ይኑር ተው፣ ለተወለደ ልጅ ክብር ይኑር። ምን አይነት አስተሳሰብ ነው ያለ? ምንድን መሽለጥለጥ? ከዚች ከጋለሞታ ጋር አብርሽ ምን ታደርጋለ? ምን ምን ታደርግልሃለች? ምን ትፈጥርልሃለች? እስቲ ንገርኝ እንዴ! እግዚአብሔርን ዛሬ እኔ በጣም ነው ያቃጠለኝ። አብዛኞቻችሁ ኮሜንቱን አንብቤዋለሁ፣ በጣም ተናዳችኋል። መጀመሪያ የሰፈሮቹን ጎረም ሰዎች ሰብስበህ እንትን ከምትል መጀመሪያ ቤትን አጽዳ፣ ቤትን አስተካክል እሺ ጥሩ መስራትህ እንዳለ ነው። ጥሩ ትሰራለህ ጎበዝ፣ ናውቃለሁ ጥሩ ትሰራለህ። ግን ጥሩ ብቻ ውጪ ላይ መታየት የለበትም ቤትም ላይ ጥሩ ነገር ስናይ ነው እኛ አንተ ጎበዝ ነው እና አበረታታው ብለን ሌላ ሰውም ካመጣ የምንለው። ግን አንተ እዚህ ጋር እህታችንን እህታችንን እያናደርክ በወለደችው አንጀቷ ይሄኔ ስንት ተቃጥላለች። ዛሬ ይሄን ነገር ስሰማ ምን ያህል ነው ሩታ የሚሰማት ቤተሰብ ምን ያህል ነው ሩታ ልቧ የሚደማው? ለሄርሜላ እንደዚህ ወገቡን ታጥቆ ሲከራከር፣ እንደ እሷ ራሱ ውሸቷ። እቺ ውሸታም እርጉዝ የእርግዝና ፎቶ አለ ቤተሰብ፣ የእርግዝና ፎቶ አለ፣ ልጇ አለ። አንድ የአንድ ልጅ እናት ነች። ምን አይነት ውሸት ነው ይሄ? የእርግዝና ፎቶ ተችሎ ወጥቷል። ይሄን ታውቃላችሁ፣ ሁላችሁም አይታችኋል። እርጉዝና ሄርሜላ የወጣች በፊት ፎቶዋ ወቷል። ብዙዎቹ ያወጣሉ። እድሜ ለቲክቶክ ማህበረሰብ እያንዳንዷን ገልብጦ የሚያወጡ የቲክቶክ ማህበረሰብ ግን በጣም ነው ማመሰግናችሁ። ነው አንዳንዴ እናንተን ማመስገን አለብን። ቲክቶክ ማህበረሰብ ቁጭ ብላችሁ ስለነሱ ጠቅጠቅ አርጋችሁ ለምታወጡት እናንተ ይጨበጭብላችሁ። ማርያምን ነው ምላችሁ፣ በቃ አንበሶች ናችሁ። ገና ደግሞ አሁን ብላለች አለ ምንም ጉዳይ የለም ምናምን ብላለች አለ። ነገ ደግሞ ቲክቶክ ላይ ጠብቅ፣ ምን እንደሚወጣልህ፣ ምን እንደሚወጣልህ፣ ስለ እሷ፣ ስለ ሄርሜላ ምን እንደሚወጣልህ ጠብቅ ጠብቅ። የእኛ ድንግሏ ሌላ ወንድም አታውቅ ወይ ጉድ! ዛሬ ቤተሰብ ማርያምን ቪዲዮን ሰው በጣም ነው የተበሳጨሁት። ብስጭት ነው ያልኩት። ምን አከራከሩ? ለማይመለከተው ነገር እንደ አንተ ይመለከታል እንደ ስለ እሷ ህይወት አንተ እኮ ስለ ትዳር ስለ ህይወትም ስትጠየቅ ነው እንጂ እኔ ስለ ሄርሜላ እንኳን ልጠይቀኝ አግባብ አይደለም ማለት ነበረብህ። ማንም መጥቶ እኔ ልክ እንደሚያምኗት እሱ በቃ አምኗት በቃ፣ የሆነ እሷ ምንም ነገር እንደማታደርግ። እንዴ! እኔ እኮ እኔ ሰው ትዳር መኖሩን ምረስቷል እንዴ ልጅ። ምን አይነት ጥምጣም ነው ያስጠመጠመችብን? ምን አይነት ነገር ነው ያስደረገችብን? ምንድን ነው ጉዱ ቤተሰብ? አረ ይሄን ጉድ ማወቅ አለብንኛ። ራሱ እውነት? ምን አይነት ጥምጣም እንደዚህ የትኛው የትኛው ምንድነው የሚባለው? ጠንቋይ ቤት እንዴት ብቻ እንደውኛ ባወቅን እውነት። ደም አስፈታንለት እንደው እውነት ነው የምናገርም። ለማንኛውም ቤተሰብ እኔ ብዙ መናገር አልፈልግም። ይሄን ቪዲዮ በደንብ አርጋችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። እወዳችኋለሁ፣ አከብራችኋለሁ። ቻው ቻው።